ሰላም ሰላም ቤተሰብ፣ እንዴት ናችሁ? ሰላማችሁ ይብዛልኝ። አብዛኛችሁን ሰዎች ኤምኤችጌ፣ የወደፊት ባለቤቴን እንዴት ማወቅ እችላለሁ ብላችሁ እየጠየቃችሁኝ ነው። ብዙ ሰዎች በዚህ ነገር በጣም ተጎድታችኋል ማለት ነው፣ የወደፊት ባሎቻችሁን ባለማወቃችሁ ታገባላችሁ ለረጅም አመት አብራችሁ ኖራችሁ፣ ልጆች ይፈጠራሉ። ከዛ በምንድን ነው እንዴት ነው ወዴት ነው ሳታውቁ ከባለቤት ጋር ወይም ከባለቤትሽ ጋር ትለያያላችሁ ማለት ነው። በፍቅር ግንኙነትም ለረጅም አመት ትቆዩና በሆነ ሰዓት ላይ ትለያያላችሁ። የዛ ጊዜ የልቦና ስብራት ይፈጠራል ማለት ነው። ሴቷ ከዚህ በኋላ ወንድ አላምንም፣ ወንዱም ከዚህ በኋላ ሴት የምትባል አላምንም ትላላችሁ ማለት ነው። ይሄ በሙሉ ችግር ከመፈጠሩ በፊት ግን የወደፊት ባሎቻችሁን የወደፊት ባልሽን ወይም የወደፊት ባለቤትን የምታውቁበትን ጥበብ አሳወቃችኋለሁ። ማየት ማመን ነው። ተጠቀሙበት። ይህንን ጥበብ ከማሳወቂ በፊት ኮመንቱ ምን ይላል? እንደው አንቺን የማላይበት የት ሊሂድ? ባሎቻችንን የት እንደብቃቸው? ትላለች ባለ ኮመንቷ። እሺ እህቴ ጥያቄች እጅግ በጣም ቀላል ነው። በመጀመሪያ ደረጃ እኔን የማታይበት ጀሃነም መሄድ ትቻለሽ እልሻለሁኝ ማለት ነው። ወይም ሲኦል ሂጂ እለሻለሁ። አስፈላጊ ከሆነ ደግሞ ሪፈር በእርግጠኝነት እጽፍልሻለሁ ማለት ነው። እስኪ ይህን ኮመንት የጻፍሽልኝ ሴት ሁለት እውነታዎችን ልንገርሽ ማለት ነው በደንብ አርገሽ ይሄ የምነግርሽን ነገር እንደ ጆሮ ጌጥሽ አንጠልጤው ማየት ማመን ስለሆነ ማለት ነው። ይህን ኩመንት የጻፍሽልኝ ሴት የሁለት ልጆች እናትነሽ። የሶስት ዓመት ሴት ልጅ እና የሰባት ዓመት ወንድ ልጅ አለሽ። የባለቤትሽ የመጀመሪያ ስሙ በዜድ ይጀምራል ማለት ነው። በእርግጠኝነት እርግጠኛ ሆኜ መቶ በመቶ የምነግርሽ ይሄ ባለቤትሽ በቅርቡ ፈቶሽ ሌላ ሴት ድል ባለሰርግ ያገባል ማየት ማመን ነው፣ እልሻለኝ ማለት ነው። እሱ እርገጠው እርገጠው እያለ ሲዘፍን፣ አንቺ ደግሞ ወይኔ ጉዴ ፈላ ወይኔ ጉዴ ፈላ እያልሽ ትዘፍኛለሽ። ማየት ማመን ነው እሺ። ዛሬ የወደፊት ባልሽን ወይም የወደፊት ባለቤትን የምታውቁበትን ጥበብ አሳውቃችኋለሁ። እጃችሁን በመርፌ ተወጉታላችሁ። ወቅታችሁ ደሙን በማውጣት መንዲል ላይ ወይም ሶፍት ላይ እንደዚህ ታደርጋላችሁ ማለት ነው፣ ከእጃችሁ የሚወጣውን ደም። ከዛ መንዲሉን ወይም ሶፍቱን አጣጥፋችሁ ትራሳችሁ ስር ታደርጉና ትተኛላችሁ። በነገታው የምታዩትን ሁለት ነገሮች ትነግሩኛላችሁ በኮመንት። አንደኛ ህልም ታያላችሁ፣ ያያችሁትን ህልም በኮመንት አሳውቁኝ። ሁለተኛ ደሙ ምን አይነት ከለር ሆኖ አገኛችሁት? በኮመንት ጻፉልኝ። በኮመንታችሁ መሰረት ያ ሰው እውነተኛ የትዳር አጋርሽ ይሆናል፣ አይሆንም የትዳር አጋር ትሆናለች፣ አቶንም የማሳውቃችሁ ሆናል። ተጠቀሙበት። ማዕኩም ኤም ኤች ኬ ተከተሉኝ፣ ትጠቀማላችሁ።